ቀለበቱ ይሄ ነው። ይሄን ቀለበት ኬኩ ውስጥ ልጨምር ነው ማለት ነው እንዴ! ቀለበቴስ ጉድ ይፈላ! ወደ ታርች ሴትዮ አብዳለኝ። አንቺ እስቲ አውጪው፣ አውጪው። እንግዲህ አሁን እንደምታዩት ነው። ተደብቋል። እዚህ ውስጥ ገብቶኛል። ምን አረጋለሁ? ለምን እሰጣለሁ? እንግዲህ ካወጣችሁ አወጣችሁ፣ ደስ ይላታል፣ አብራ ከበላችሁ እንግዲህ። አለቃ አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የህያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት ያለም ዳረቻ ሰላማችሁ ይብዛልኝ። ሁላችሁንም ሰላም ሰላም ሰላም ብያለው። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ዛሬ ድምፄን ቀነስ አድርገን የመጣሁት ሰዎች ስለተኙ ማለት ነው። እና ውድ ቤተሰቦቼ የዛሬዎቹ እንግዶቼ ለየት ያሉ ናቸው። እኔ በጣም ወዳቸው ማደንቃቸው ማለት ነው። ጀማልና ሀዋ ናቸው ማለት ነው። ፊቴ ሳቅሳቅ ብሎት አለ ያየሁት ነገር አለ። ቪዲዮን እያየን እስከ መጨረሻ ድረስ ቆይታ እናደርጋለን ማለት ነው። ጋይስ እስኪ አብራችሁኝ ኑ። እንግዲህ ጀማል ዛሬ ለሚስቱ ትልቅ ስጦታ ይዞላት ሄዷል። በዛ በስጦታው ምን ተፈጠረ? የሚለውን አብረን ቪዲዮን እያየን ቆይታ እናደርጋለን። ከኔ ጋር ተከታተሉ። እንግዲህ ውድ ቤተሰቦቼ ዛሬ ጀማል ሚስቱን ሊያቀማጥን የፈለገውና አይስክሪም ገዝቶ ውስጡ ላይ ቀለበት አድርጎ በቃ የፈረንጅ የፈረንጅ ሊያጫውተኝ ነው ትልቅ ስጦታ ይጀላታለሁ ብሏል ማለት ነው። ሀዋ ምንት ሊሆን ቆንጅየዋ ሳቂት ሚስቱ ሀዋ ምን ይሰማት ይሆን ያን ቀለበት አይስክሪም ውስጥ ስታገኝ ምን ትገምታላችሁ? እስኪ ቪዲዮአችሁን እንከታተል። እንግዲህ አመጣሁልሽ። እስኪ እስኪ፣ አምጥ ይሆንሻል። አምጥ ይሆንሻል። አንጫት አንጫት። ግን ካነጠፍክን በኋላ ነው እሷን የምትበይው። አሉ እንድትበይ ነው የምፈልገው። እኔ እቺ አዲስ ያለች የኔ ማር ምናምን ልበልህ። እሱ ይቅርብኝ እንግዲህ ውድ ቤተሰቦቼ ሀዋ አስክሪማን ተቀብላለች። ውስጥ ላይ ያለው ሚስጥር አታውቅም። እንግዲህ ትልቅ ሰፕራይዝ አላት። ምን ይሰማት ይሆን የሚለውን እኔ ራሱ በጉጉት ነው እየጠበቅኩ ያለሁት ለማየት ማለት ነው፣ ስሜቷን ለማየት ይህን ቪዲዮን እስኪ አብረን እንመልከት። አይደለም ስለዚህ ዛሬ በጣም ነው የምትወደው እንደ ህፃናት በነገራችን፣ እኔ አልፈልግም፣ እኔ እንድትበይ ነው የምፈልገው። እኔ እቺ አዲስ ያለች ወይኔ፣ አሃሃይ ናብየ፣ አቤት አቤት አቤት አቤት፣ ወረቀቷ ልላጥልሽ ልላጥልሽ፣ እኔ አልበላብሽም። ቆይ ወረቀቷ ልላጥልሽ። አይስክሪም የሚቆጠረው የላቸውም። ቂጡ ረዥም ፈልጌ አጣሁኝ፣ እዚህ ሀገር የለም። ለምን ጠይቄ ነበር። በጊዜ አለ። እንግዲህ ፋሚሊዎቼ እንደምታዩት ነው ቪዲዮውን። በነገራችን ላይ ጀማልና ሀዋን እኔ በጣም ነው ማደንቃቸው። ብዙ ጊዜ ለዋለው ጀማልና ዳውድን በቃ ለትዳራቸው ያላቸው የሆነ ተፍተፍ የሚሉት ነገር በጣም ነው እንዳደንቃቸው የሚያደርጉ በቃ ወጣቶች ናቸው። ቤታቸውን ለመምራት ግን የሚያደርጉት ጥረታቸው፣ ልፋታቸው ምናምን በጣም ነው ወላሂ እመወዳቸው እና እማደንቃቸው እና ያው አንዳንዴ ግን እናደድባቸዋለሁ። በተለይ ሀዋና ጀማል የሆነ መከባበር ምናምን ነገር ያንሳቸዋል አንዳንዴ ማለት ነው። እና ለምን ላለው የምትወዱት ሰው በምትወዱት ሰው ነው የምትናደዱት፣ በነገራችን ላይ እና እኔ ስለማደንቃቸው ስለመወዳቸው፣ በቃ ለቤቱ ክብር ያለው ልጆቹን ለማሳደግ ትዳሩን ለማቋቋም ተፍ ተፍ የሚል ሰው በጣም ነው የምወደው። ለዛ ነው ማደንቃቸውና። እና ያው እንግዲህ ዛሬ ቪዲዮቸው ላይ የመጣሁት ያየሁት ነገር ስላለ ነው። እስኪ እናንተ ጋር አብረን እያየን እንግዲህ የሚያስቅ ይሆን የሚያስደስት ይሆን ምን ይሆን አብረን ቆይታ እናደርጋለን። እንዴት ነው በናት ምራቄ ተሯሯጠ እኮ አሚቲ እና ማሄር እንግዲህ በጊዜ በልተዋል። ይሄ እሷ ፈንታ ነው እንዴ? ነገር የምር በቃ ትመቸኛለች። አብዬ ተቢ ተቢት እንደዚህ እግራችሁም ማለት ነው እንዲህ ሲታደርጉት ለስላሴው ይለያል በነገራችን ላይ በጣም አሪፍ ነው ውድ ቤተሰቦች ሀዋ እንግዲህ እስካሁን ድረስ እየበላች ነው ቀለበቱ ስታወጣው አላየዋትም እየበላች ነው እንግዲህ እስካሁን ብይ ሀዋዬ እየበላሽ እንዴ በጣም አሪፍ ነው እቺ አሁን ስቲ ስንት ጀማል ግን ልቡ ስቅል ብሏል። አታወጣውም እንዴ ቀለበቱን፣ የት እያደረገችው ነው? ካሁን ካሁን አለቀ እያለ ሌላ ሌላ ያወራል እንጂ ቀልቡ ያለው እዛው ላይ ነው። አዋም አላወጣችሁም። እስኪ ምን ይሆን የምትመጨረሻው አንድ ሜትር አንድ ሜትር ከምሳ ናት። በቃ ወደዚህ ሜትር ከምሳ ናት፣ ወደዛ ደግሞ ሁለት ሜትር ናት። ሁለት ሜትር በሜትር ከምሳ ናት። እንግዲህ ይሄን ይመስላል። አስተያየቱን እያያችሁ ነው። በቃ በጣም ቋምጦ ምናምን እንዴ ትበለው ይሆን እንዴ ብሎ በቃ ቀልቡ ያለው እሷ ጋ ነው አልኳቸው። ገይስ ቢልኝ እኔ እኮ ልጆችና እንችን ላበላ ነው የምፈልገው። እኔ የምፈልገው ልጆችንና ልጆችንና አንችን ለማብላት ነው ፈልገዋለ። እዚያ እያለቀ ነውና ሪያክሽኑን ተመልከቱ። ምን አይነት እይታ እንዳለው ማለት ነው ሲጨረሽ ጨረሽ ላሻት። እሺ ላሻት፣ እስቲ ምንም ነገር የለም። እስቲ ላሻት አንቺ ቀለበት አድርገን አንቺ፣ ሆዲያም የምሬን ነው አንቺ የምሬን ነው። ምርጭ ሴትዮዋ አብዳለች። ወዴን ጎረበጥሽ? ወዴት አርግሽ ነው? አውጥሽ ነው? ሁለት ቀለበት እኮ ነው። ሁለት ቀለበት፣ አንተ ልቤን ጎረበጥ ይወዳል ነው እኔ እንደው ጀማል እንደው፣ አይ እኔ እንጨርሰው ወላሂ። እኔማ ብቻዬን ወደ ቁስል ነው ያለው። ጋይስ ወደ ቁስል ማለት ነው። ከሷ የሱ ከሱ የሷ ከሱ ማነው? ምን፣ አንተ ቀለበት ላረግሽ ቀለበት እዚህ ውስጥ እንደ ዛሬ ስቄ አላውቅም። አረ ጀማል ተው፣ ምን ነክቶት ነው አንተ? አንቀ ልቤን ሆዴን ጎረበጠኝ ስትለው አውጪ ብሬ፣ አንቺ ብሬን አውጪ አለ፣ አንቺ አውጪ ብሬን ብሬን፣ አሬን አምላኪ አሬን ይስራን። እኔ ግን እሷ በልተው አይመስለኝም፣ ደብቃው ነው ስደብቅ ምናምን የሚያሳየ ነገር የለም ቪዲዮ ላይ በደንብ የሆነ ሰዓት ላይ ብቻ እንደዚህ ወደ ካሜራ ዞር ያለችው በዛ ነው የተጠራጠርኩት እንጂ። እና ጀማል ሆዬ ያነቀኝ ወደ ጎረበጠኝ ልቤን ቆረቆሬ ስትለው ብሬ ይላል ማለት ነው። አይ ጀማል የክፋት ምናምን ሳይሆን ጀማል የሆነ ያለ ማስተዋል አለበት ይመስለኛል። የሆነ ለመቆጣት ይቸኩላል። የክፋት ምናምን አይደለም፣ እኔ እንደማየው ከሆነ ማለት ነው። እና እዚህ ጋር ብሬስ አለ ማለት ነው። እኔ ያር እንዳልሞት ስትለው ብሬ ይላል። ወላሂ፣ አይኔ ሁሉ ቀን ላይ የሳኩበት ረጅ ወዲያውም፣ ሴትዮ ናት። ወደምሳሌማ ፈረንጅ ፈረንጅ ላጫውታት የጭራሽ ነው ደግሞ እሷ በልታው ነው። ግን የምር ነው እኔ አረ፣ ወይኔ አምላኬ! እኔማ በቃ የምወዳቸውን ያክል ብቻ ላቀም፣ ዛሬ ጣም ሆዴ ቆሰለ። ኧረ ወይኔ ጋይስ፣ ዛሬ በሳገደሉኝ ጀማል እና ሀዋ ማለት ነው። ጀማል ሀራማሌክ ሀራማሌክ። ቆይ የልሞት ነው ስት ተፊው እያለ ትግል ላይ ነው ያለ ማስተዋል። አይ እናንተ ልጆች ወላይ እኔ እንዲያው በቃ የማደንቃችሁን ያክል ታናድዱኛላችሁ። ሀቂቃ ማለት ነው የምር እንጃ ብቻ የሆነ በቃ እንዳልኳችሁ ጀማል የክፋት ምናምን ሳይሆን የሆነ በቃ አለበት አለማስተዋል ነገር ማለት ነው። እና ሐዋም እየሳቀች በቃ ብቻ ዛሬ በሳቀደው ጋይስ፣ ምን ተሰማችሁ? ምን አያችሁ ቪዲዮ ላይ እኔ ብቻ ደጋግም እያየው ነው የሳብኩት ይው ከናንተም ጋር ወዲ ቁስላለ ማለት ነው በጣም ነው ያሳቀኝ የጀማል ሪያክሽኑ ግን እሷ በልተዋለች ብላችሁ ታስባላችሁ ወይስ ደብቀው ነው ቀለበቱን በልተዋለች ወይስ ደብቀው ነው ብላችሁ ታስባላችሁ እኔ ግን ያን ያክል ግልጽ የተረዳውን ነገር የለም። በዛ ላይ ወላሄ ትላለች። እውነት በልተው ነው ቀለበቱ ማለት ይሁን ምላስ ላይ አረ የሆነ ትንሽ ነገር እንኳን ሲገባ እኮ ምላስ ላይ ይቆረቁራል። እኔ በልታውም አልመሰለኝም፣ ግን ደግሞ ወላሂ የተጠራጠርኩት ተጠራጠርኩት እና እናንተ ተሰማችሁ? እውነት ሀዋ ቀለበቱን በልታው ውጣው ነው በሽንት ካልወጣ ያለው ነገርስ በሽንት ካልወጣ